ስፍራ በትክክለኛው ጊዜ እና በትክክለኛው መንገድ በማድረግ ህይወትን ማዳን የምትችልበት የልብ መተንፈስ ነው። ስለዚህ እንዴት እንደሚደረግ በቀላሉ መልእክቶች እና ቴክኒኮች ይማርካለን። ስለዚህ ላካላዊና የልብ ህይወት ማድረግ የሚሆነውን ሰው እንዴት እንደምንለይ ስለዚህ ህመምተኛ ሲሆን ያለ ነቃ እንደሆነ ማየት በሚቻል ጊዜ ወዲያውኑ የልብምት ማግኘት ይሙጉ። ስለዚህ የልብምት ከሌለ እና ልቡ ካልምታ እንደሆነ ያ ሰው ወዲያውኑ አካላዊና የልብ ህይወት ማድረግ መጀመር ይቻላል። እና ያ ሰው በስፋት ያለ መሬት ላይ መቀመጥ እና አካላዊ እና የልብ ህይወት በትክክል መጀመር አለብ። አካላዊ እና የልብ ህይወት በትክክል ማድረግ በመሆኑ ክንዶችን ማጠናከር ነው። እጆችን እንደዚህ አንዱ በላይ አንዱ በላይ አንዱ በላይ አንዱ በላይ እንደዚህ ማስቀመጥና፣ እዚህ ክንዶችን አትጣል፣ እነዚህን አበርታ። የደረት መካከል ክፍል ይምረጡና ሁለት ኢንች ትልቅ ይጫኑ። ከዚያ በላይ አይሆንም። ሁለት ኢንች ትልቅ በደረት መካከል ክፍል ይጫኑ። ስለዚህ ይህን ሲያደርጉ እና በደቂቃ 120 እስከ 100 ግፊት በማድረግ የሰው ህይወት ማዳን ይቻላል። በ15-20 ሰከንድ መካከል ከአንዱ ወደ ሌላ ሁለት እንቅልፍ በአንገት ማሽከርከር ማቅረብ ይቻላል እና ጥጉሩን መዝጋት እና አየር መስመር መስጠት እንቅልፍ ለሰው መስጠት። ስለዚህ እና ሰውየው ድጋሚ ወተት ሲመለስ የሲፒአር ሂደት ይቀጥሉ። ከዚያ በኋላ የሲፒአር ሂደት ማቆም እና በቅርብ ወዳለ ሆስፒታል ለተጨማሪ አስተዳደር በፍጥነት ማስገባት ይቻላል። በዚህ መንገድ ማንኛውም ሰው የሰው ህይወት ማዳን ይቻላል፣ የተቻለበት ቦታ ሁሉ እና ማንኛውም ሰው ይህን ማድረግ ይችላል። የሰው ህይወት ለማዳን በትክክል ለማድረግ ይሞክሩ።